ሰላም የዛሬው ጥልቅ ውይይታችን ሳፋሪኮም ኢትዮጵያ ላይ ነው። በቅርቡ የወጣው የፋይናንስ ውጤታቸው በጣም የሚገርም ነገር አለው። ገቢያቸው በጣም ጨምሯል፣ ግን ደግሞ ከፍተኛ ኪሳራ ነው ያሳዩት። አዎ፣ ነገሩ እውነት ነው። በጣም አነጋጋሪ ሆኗል። የተገኘው መረጃ እንደሚያሳየው በመጋቢት ላለቀው በጀት ዓመት አርባ ሁለት ቢሊዮን ብር የስራ ማስኬጃ ኪሳራ ነው ያስመዘገቡት አርባ ሁለት ቢሊየን አዎ ይህ ደግሞ ኩምፓኒያው ስራ ከጀመረ ገና አራት አመት ሊሆነው አካባቢ ነው ዋው አርባ ሁለት ቢሊየን ብር በጣም ትልቅ ገንዘብ ነው ግን ደግሞ ገቢያችሁ በጣም ጨምሯል አልሽ በሚቶ ሰላሳ በሚው ነው ያደገው ልክ ነው ገቢው ወደ ሰባት ነጥብ ሁለት ቢሊየን ብር ደርሷል ካለፈው አመት አንጻር የሚቶ ሰባ በሚው እድገት ነው እና ይህ እንዴት ሊሆን ቻለ ገቢው እንደዚህ እያደገ ኪሳራው ደግሞ እንደዚህ ሰማይ ነከው፣ ዋና ምክንያቶቹ ምንድን ናቸው? ያው ሁለት መሰረታዊ ነገሮች አሉ። አንደኛው ኩምፓኒያው አሁንም ምንለው ከፍተኛ መዋዕለ ንዋይ በማፍሰስ ላይ ነው ያለው። ገና የእድገት ምዕራፍ ላይ ናቸው። ገብቶኛል። እንደ ኢትዮጵያ ላለ ትልቅ ሀገር ኔትወርክ መዘርጋት ምናምን በጣም ከፍተኛ ወጪ ይጠየቃል። ያው ይህ አንዱ ነው። ሁለተኛውና ምናልባት ከጠበቁት በላይ ተጽዕኖ ያደረገው የውጭ ምንዛሬ ማሻሻያው ነው አ የብር መዳከም ማለትሽ ነው? አዎ ያው ኢትዮጵያ ከሐምሌ ጀምሮ አይደል የውጭ ምንዛሬ ፖሊሲ ዋላ ያቀየረችው ልክ ነው። ያኔ ዶላሩ በአንድ ቀን መሰለኝ ከሀምሳ ሰባት ብር አካባቢ ወደ መቶ ሰላሳ ምናምን የዘለለው በትክክል ወደ መቶ ሰላሳ አራት ብር ገደማ ይህም በብር ላይ ወደ ሰላሳ ፐርሰንት የሚሆን የመዳከም ተጽዕኖ አሳድሯል። እሺ። እና ይሄ ደግሞ ገቢያቸውን በአብዛኛው በብር እየሰበሰቡ ወጪያቸውን ደግሞ ያው እንደ ፈቃድ ክፍያ፣ የመሳሪያ ግዢ ምናምን በውጭ ምንዛሬ ለሚፈጸሙ ኩባኔዎች በጣም ከባድ ነው የሚያው ነው። በጣም ሳፋሪኮም ራሳቸውም ኪሰራው በአብዛኛው የምንጠብቀው ነበር በተለይ በዚህ የእድገት ምዕራፍ። ነገር ግን ደግሞ የውጭ ምንዛሬው ተጽዕኖ አለበት ብለዋለው ያው የኪሳራው መጠን ግን አሁንም አስደንጋጭ ነው እውነት ነው ሙሉ በሙሉ ያልተጠበቀ ባይሆንም የውጭ ምንዛሬው ነገር አባብሶታል ማለት ነው እሺ ከኪሳራው ወጣ ስንል ደግሞ እድገቱስ የደንበኞች ቁጥር ምናምን አዎ እዛ ላይ ጥሩ ነገር አለ የዘጠና ቀን ንቁ ደንበኞች ማለትም ድምፅና ዳጣ የሚጠቀሙ 8.8 ሚሊዮን ደርሰዋሉ ይሄ ካለፈው ዓመት የ103% ጭማሪ ነው። በጣም ጥሩ እድገት ነው። በጣም ደግሞ ኤምፔሳ የሞባይል ገንዘብ አገልግሎቱ እሱም በጣም ጥሩ ደረጃ ላይ ነው። 2.4 ሚሊየን የዘጠና ቀን ንቁ ተጠቃሚዎች አሉት። ኤምፔሳም እንደዚህ አድጓል። አዎ በሪፖርቱ ጊዜ ደግሞ 15.8 ቢሊየን ብር የሚያክል ግብይት አከናውኗል። ዋው ይሄ ለወደፊት ትልቅ ገቢ ምንጭ ሊሆን ይችላል ማለት ነው። በእርግጠኝነት ትልቅ ተስፋ አለው። የኔትወርክ ዝርጋጣውስ ለመጀመሪያው ፈቃድ ብቻ እኮ 850 ሚሊዮን ዶላር ከፍለዋል አይደል? አዎ በጣም ብዙ ገንዘብ ነው። አን ወጪ ያወጥተው አሁን ኔትወርኩ የት ደርሷል? እንግዲህ በቢሊዮኖች የሚቆጠር ዶላር ነው ያፈሱት። በተለይ ፎርጂ ላይ አሁን 3,114 ሳይጦች አላቸው። እሺ ይህም ወደ 50 ፐርሰንት የሚሆነውን የኢትዮጵያ ሕዝብ ይሸፍናል ተብሏል። ግማሽ ያህሉን ይሸፍኗል ማለት ነው በአጭር ጊዜ። አዎ እቅዳቸው ደግሞ በቅርቡ አለ 85 ፐርሰንት ማድረስ ነው። እሺ፣ ይህ የረጅም ጊዜ ኢንቨስትመንት መሆኑ ያሳያል። በቃ ወደ ውድድሩ እንምጣ። ዋናው ተፎካካሪያቸው ያው ኢትዮ ቴሌኮም ነው። እንዴታ! ኢትዮ ቴሌኮም እኮ የመቶ 30 ዓመት ታሪክ ያለው ለብቻው ሲሰራ የኖረ ግዙፍ ተቋም ነው። ልክ ነው። ገቢያቸውን በጣም ከፍተኛ ነው። በመጀመሪያው የሂሳብ ዓመት አጋማሽ ብቻ ከ61 ቢሊዮን ብር በላይ ገቢ ነበራቸው። ዋ! ነገር ግን ለኢትዮ ቴሌኮሙም ሁሉም ነገር አልጋ ባልጋ አይደለም። ያው በቅርቡ አክሲዮን ለመሸጥ ሞክረው ነበር አይደል? አይፒዮ ሊያወጡ ነበረ። ከመቶ ሚሊዮን አክሲዮን ውስጥ ሊሸጡ የቻሉት አስር ነጥብ ሰባ ሰባ ሚሊዮን ብቻ ነው። ያ በጣም ትንሽ ነው። አዎ ይህ ምናልባት ስለ ባለ ሀብቶች ስሜት ወይም ስለ ካፒታል ማሰባሰብ አላቸውን ፈተና ሊያሳይ ይችላል። የሚገርምን ንትሰር ነው። እሺ በቀለም አጠቃለል ያህል ሳፋሪኮም ኢትዮጵያ በአንድ በኩል ደንበኛ በማብዛት ኤምፒሳን በማሳደግ ኔትወርክ በመዘርጋት ትልቅ እድገት እያሳየ ነው። አዎ በሌላ በኩል ደግሞ ከፍተኛ የመነሻ ወጪዎችና በተለይ የብር መዳከም ምክንያት ትልቅ ኪሳራ ውስጥ ናቸው። ልክነሽ በቃ የኮምፓኒያው ቀጣይ ጉዞ ብዙ ነገሮች ላይ የተመሰረተ ነው። የውጭ ምንዛሪ ገበያው ይረጋጋል ወይ? ይህን ሁሉ ኢንቨስትመንት በአግባቡ ማስተዳደር ይችላል ወይ? እና ደግሞ ከኢትዮ ቴሌኮም ጋር ያለው ውድድር ቀላል አይደለም። እውነት ነው። እና እነዚህን ሁሉ ስናይ ከፍተኛ ኢንቨስትመንት፣ ያልተረጋጋ ምንዛሬ፣ ጠንካራ ተፎካካሪ፣ እዚህ ላይ አንድ ትልቅ ጥያቄ ይመታ፣ ሳፋሪኮም ኢትዮጵያ በቀጣይ ወደ ትርፋማነት ለመምጣት ምን አይነት ምልክቶችን ነው መከታተል ያለብን? እውነት ነው፣ ይሄ ትልቅ ጥያቄ ነው። ይህን ሁሉ ነገር ማመጣትን በተለይ አሁን ባለው የኢኮኖሚ ሁኔታ በጣም ፈታኝ ነው የሚሆነው። ምናልባት ለሌላ ጊዜ በሰፊው የምናየው ጉዳይ ይሆናል።